አብርሽ ለምን ሄርሜላን ከህይወቱ ማስወጣት ከእሷ መራቅ ከበደው? እንደዚህ ሄርሜላስ ለምን በዚህ ልክ ልትጣበቅበት ቻለች? ሩታስ ለምንድን ነው መቁረጥ መጨከን ያቃታት? በራሷ አቋም የሌላት ለምንድን ነው? የራሷ ውሳኔ የሌላት ለምንድን ነው? የራሷን ኑሮ የራሷን ህይወት መኖር ያቃጣት የከበዳት ነገር ምንድን ነው? እንግዲህ ተጀምሮ እስኪጨረስ ድረስ የእውነት ለመናገር አብርሽና ሩታ ቤት ውስጥ ሰላም ከጠፋ ሰንበትበት ብሏል። ልጁ እንኳን እንኳን ከተረገዘ ጊዜ ጀምሮ ይቅርና አድጎ የእውነቴን ነው አድጎ ተወልዶ አባዬ ለምንድን ነው እማየን እንዲያሰቃያት አባዬ እማየን ለምን እንዲበደልካት ብሎ መጦ ሊናገር ምንም አልቀረው። ብቻ አሳዛኝ ነገር እየተፈጠረ ነው የሚገኘው። ሩታን ግን እንደ ህፃን ልጅ እንደ አሻንጉሊት እየተጫወቱባት ይገኛሉ። በህይወቷ፣ በቃ በህይወቷ ጢባ ጢቤ ነው የተጫወቱ። ህይወቷን ሲኦል ነው ያደረጉት። ስንዴ ያለቀሰችው። በተለይ ደግሞ በሄርሜላ ጉዳይ በጣም የሚያሳፍረውን ነገር ልንገራችሁ። ሄርሜላ የዋህምነት የዋህ የምትመስለው ነገር ልክ ምንም እንዳላጠፋች እያደረገች ያለችው ነገር ሁሉ ትክክል እንደሆነ ዛሬም ነገም መጣ ማለት ነው የሩታንም እምነት አግኝታ አብርሽ ጋር እንደፈለገች ለመሆን እያሰበች እያቀደች የምትገኘው ግን ደግሞ ያንን አብረሽን መፍቀድ የለበትም። ሩታን መፍቀድ የለባትም። የምሬ ነው። የፈለገው ነገር ያድርግ፣ የፈለገ ነገር ይሁን። አሁን እኔ ከአብረሽ ይልቅ የሩታ ህይወት፣ የሩታ ጉዞ፣ የሩታ ጤንነት፣ የሩታ ልጅ ደህንነት ነው የሚያሳስበኝ የሚያስጨንቀኝና ሩታ ለምንድን ነው መተው ያልቻለችው? በቃ ተየው፣ በቃ እንዴ! ሁሌ እሷ በጠራችሽ ቁጥር ሄደሽ መድረቅ፣ መነጫነጭ፣ መበሳጨት፣ ለምን ለምን ጤናሽን ታጫለሽ? ለምን ልጅሽንስ እንዴት ታሰቃይዋለሽ? አንቺ በተናደድሽ አንቺ በተበሳጨሽ ቁጥር እኮ ማለት ነው ልጅሽ ራሱ እኩል ከአንቺ ነው የሚሰቃየው ከአንቺ ጋር። የእውነቴን ነው። ጥሩ ምግብ ስትበይ፣ ጥሩ ጊዜ ስታሳልፊ ራሱ በተለይ በተለይ ከአባቱ ጋር ራሱ ጥሩ ጊዜ ስታሳልፊ፣ እሱም ጥሩ ሁኔታ ላይ ይሆናል ግን ሁሌ እንደ በግ እየተጎተትሽ እየሄድሽ ነይ ባሉሽ ቁጥር እየሄድሽ ነይ በተባልሽበት ቦታ እየተገኘሽ ዋጋሽን ዝቅ አደረግሽው። የምሬን ነው። በቃ አንችነትሽን አጠሽዋል። በቃ ክብርሽን አጠሽዋል። በጣም ንቀውሻል። በጣም ተረማምደውብሻል። በጣም ተጫውቶብሻል። ሄርሜላን ብቻ ሳትሆን አብርሽም ለአንቺ ያለውን ክብር እያየሽ ነው። ንቀውሻል። በቃ ንቀት ነው ያለበት። እንዴ እች ልጅ ለአንዴና ለመጨረሻ ጊዜ እንዳላይሽ በቃ እንደላይሽ አንዴም ሁለቴ በአንድ ምክንያት ተጣልቻለሁ። በፊት ገና ስትጀምር፣ እኔ እኮ ጥፋት የለብኝም እኔ እኮ በእናንተ ሕይወት ውስጥ አልገባውም። መጀመሪያም ራሳችሁን የተጣላችሁበት መጀመሪያም እናንተ ናችሁ እንደዚህ ስትል ነው እኔ ምንም የለውበትም ብላ ነበር የቀረበችው። አሁንም ምንም ጥፋት እንደሌለባት ነው። እንዴ እች ጨካኝ ማለት ነው አረመኔ ናት። የእውነቴ ነው ሄርሜላ ማለት በጣም ጨካኝ አስመሳይ ሰው፣ በቃ እንዴት ልበላችሁ። በቃ ደግሞ አጥንቷን ክስክስ አድርጋ በልታታለች ጠጣታለች ምጥጥ አድርጋ እንዴት ጨጓሯን እንደምትልጣት እንዴት በቃ ሰው መስላ በቃ ለሌላ ሰው ለተመልካች ጥሩ ሰው መስላ መልካም ሰው መስላ አንገቷን ደፍታ ማለት አንገታ አንገት ደፊ አገር አጥፊ ነው። እች ጨካኝ ናት። ለነፍሰ ጡር ሴት እንኳን ያራራች ዝምብላ ይሁላችሁ። አንዳንዴ መጥፎ ሆኖ የሚመጡብንን ሰዎች ሁሉም ሰው መጥፎ ናት ወይ ደግሞ መጥፎ ነው ብለው ሰዎች ስለሚያወጡ ወይ ደግሞ መጥፎነታቸው ስለሚታወቅ ያ ሰውም ይፈራል። ምንም አንድ እርምጃ ማይራመድም፣ በሁለተኛው ቀንም ተመልሶ አይመጣም። አሁን ግን እች ልጅ እያደረገች ያለችው ነገር ምንድን ነው? ጥሩ ሰው መስላ ነው እየቀረበች የምትገኘው፣ ግን ውስጥ ውስጧን ስርስር አርጋ በልታታለች። ስርስር እሩታ፣ በቃ የዋህነቷ ጅልነቷ ሞኝነቷ ማለት ነው። እስከዛሬ ራሱ የእውነት ነው የምላችሁ፣ እስከዛሬ ራሱ ምንም ያላወቀችበትን ኑሮ በቃ ይሆናል አይደለ ኑሯ፣ ህይወቷ ሁሉ አየር ላይ የቀረው ከትናንት ስህተቷ ከትናንት ጥፋቷ ካልታረመች በራሷ መወሰን እግሯ ስር ወድቆ እንዲለምናት ማድረግ ትችል ነበረ። የምሬ ነው ምላችሁ ግን የዋ ስለሆነች እንዲ የቱንም ያህል ለምን ብታፈቅረውም ብትወደውም፣ ለምንድነው በዚህ ልክ ልትንበረከክለት የቻለችው? ለምንድነው በዚህ ልክ የምትለማመጠው? ለምንድነው በዚህ ልክ ሄርሜላንስ የምታገኛት ምክንያት ምንድን ነው? ምን ታረግላታለች? ምን ጥቅም አላት? ሁሌም መርዟን ነው ምትረጭባት። ሁሌም በሆነ ነገር ትወጋታለች። ሁሌም የሆነ አስቀያሚ ቃል ትናገራታለች። ሁሌም ጥሩ ነገር መስላ መጥፎ ነገር ታረግባታለች። ስለዚህ እች ልጅ ለምንድነው የምታገኛት? ሲጀመርስ ስልኳን ብሎክ ማታደር እንዳላይሽ ማትላት ጥራሽ ስሟንም ሲጠራ ማየትም መስማትም አልፈልግም ብላ ለምንድነው በአብርሽ ላይ መጨከን ያቃታት? የምሬ ነው ብላችሁ ካዋጣው ያዋጣው ይሄድ። የሆነ ነገር ሆኖበታል። የሆነ ነገር ሄርሜላማ የሆነ ነገር ይዛበታለች። በነገራችን ላይ የገረመኝ ነገር ልንገራችሁ፣ ጓደኞቹ ራሱ የእሱን ደስታ አይፈልጉም፣ የእሱን ስኬት አይፈልጉም። በምንም ተአምር ማለት ነው እሱ እንዲወድቅ ነው የሚፈልጉት፣ ስለሚበልጣቸው በጣም ከፍታ ቦታ ላይ ስላለ፣ ያላቸው አማራጭ ምንድን ነው? እነሱ የሆነ ነገር አድርገው መጣል አይችሉም፣ ግን በሄርሜላ በኩል እንዲወድቅ፣ በሄርሜላ በኩል ደካማ ጎኑን እንድታገኘው፣ በሄርሜላ ጉዳይ በሄርሜላ ሁኔታ አብርሽ ራሱን እንዲያጣ እንዲህ ጥል አድርገውታል። የምሬ ነው ምላችሁ። እንደዚህ አስመሳይ ጓደኛ ይሰውረን፣ ፈጣሪ ይጠብቀን። የሆነ ስንት ወራቸው ነው እንደው እንደዚህ አይነት ቅጡን ካጣ ምንም መያዣ መጨበጫ ከሌለው ህይወት አስቀያሚ ከሆነ ኑሮ አስቀያሚ ከሆነ ህይወት ይጠብቀን ፈጣሪ በቃ። ሩታ በስንቱ ተሰቃየች፣ ስንት ያለቀሰች፣ ስንት ያነበች። እንዴ የሰው ልጅ አንዴ እድል ይሰጣል፣ ሁለቴ ሶስቴ፣ አስሬ እድል ይሰጣል። አንድ ሺ ጊዜ እድል ትሰጫዋለሽ። በቃ ማስተካከል ከቻልሽ አስተካኪ ወደሱ እሱ በቃ ሙሉ በሙሉ የፈለገ ጥፋት ቢያጠፋም ሙሉ በቃ ተጎድተሽም ምን ብለሽም ሄርሜላን እንደምንም ብለሽ ከህይወታቸው አርቂያት። ካልሆነ ደግሞ በቃ የሆነ ነገር ተፈጠረ፣ የሆነ ነገር ኮሻለ፣ ሁሌ መጮ፣ መናደድ፣ መበሳጨት አይጠበቅብሽም። ሲጀመር ሄርሜላን ለምን ምታገኛት? እንኳን አንቺ አብርሽም ለምን ያገኛታል እያልን እየጮህን ነው። ምንም ከእሷ ጋር እኮ የሚያገናኝሽ ታሪክ የለም። ምንም ማስረዳትም መብት የላት። በቃ ካዘነችልሽ፣ ከራራችልሽ፣ በጣም መልካም ሰው ከሆነች ልቧ ከራራ ምናምን ለአንዴና ለመጨረሻ ጊዜ ጥፍት ማለት ነው ሲጀመር እንደ ቦርሳ ማለት ነው እንደ እጅ ቦርሳ እንደ እጅ ሰዓት ተጣብቃ ተላጥፋ መቼም አትለይ። አብርሽ ራሱ እንዳላይሽ በቃ ተይኝ። በቃ እኔ አልጠላሽም መጥፎ ነገር አልመኝልሽም። በቃ በሄድሽበት ሁሉ መልካሙን ነገር እመኝልሻለሁ። ግን እኔ ለስንት ጊዜ የለፋውበትን ትዳሬን ብዙ የሰማውበትን ኑሮዬን ለ በቃ ለሩታ ብዙ ዋጋ የከፈልኩበትን ኑሮዬን ህይወቴን ማበላሸት አልፈልግም። ወደ ትዳሬ ነው የምፈልገው። በቃ ይመለሳሉ ተይኝ በቃ ውጭ ልኝ ከህይወቴ ድጋሚ እንዳታገኝ በቃ ስላደረግሽልኝ ነገር ሁሉ አመሰግናለሁ ብሎ ለአንድና ለመጨረሻ ጊዜ ተቆጥቶ መናገር ለምንድን የከበደው? ለምንድነው? በዚህ ልክስ ምትል ወዲያውኑ የሆነ ነቅ ሰዓት ላይ በጣም ብስጭጭት ብሎ ቀን ላይ አይታችኋላ ፍራንክ ያደረጉት ቀን ከሩም ውስጥ በጣም ነበር የተበሳጨባቸው፣ በጓደኞቹም በሄርሜላም በቃ ይህን አይነት ቆራጥ ውሳኔ ቢኖረው የምሬ ነው ምላችሁ ድጋሚ ጫፉ አትደርስም ነበር። ግን የሆነ ነገር አድርጋበታለች ሄርሜላ፣ መቶ ፐርሰንት፣ ምነግራችሁ ነገር ማለት ነው። ስለዚህ የሆነ ነገር እሱ በእሱ እንዝላልነት፣ በሱ ቸልተኝነት፣ በሱ ጅልነት ሩታ መሰቃየት አለባት ወይ? ለምንድን ነው ሩታ ተታማትቶ ቡታጅራ ድረስ ተከትለዋት ሄዱ? ሰላም እያገኘች ባለችበት ሰዓት፣ ጥሩ ኑሮ እየኖረች ባለችበት ሰዓት፣ ለጊዜውም ቢሆን ፈገግ ብላ እየኖረች ከቤተሰቦቿ ጋር ባለችበት ሁኔታ፣ ለምንድን ነው በዛ ልክ ሄደው የሚያሰቃዩት ልክ ጥሩ ሰው መስለው ልክ መልካም ሰው መስለው፣ ለምንድነው በዚህ ልክ እያሽቃበጡ የሚገኙት? እንዴ ሄርሜላ በጣም አስቀያሚ ሰው ነሽ። አንቺ ለማንም የማትመለሽ፣ ርህራ የሌለሽ፣ ለነፍሰ ጡር ሴት የማትራሪ ስቃይዋን እያየሽ እንባዋን እያየሽ ፊቷን እንኳን ፊት ለፊት እያየሻት እያገኘሻት ምን ያህል እንደተሰበረች ምን ያህል እንደተጎዳች እያየሽ እየሰማሽ ምንም ልትራሪ ላትም ልታስቢላትም ልትጨነቂላትም አልቻልሽም። በጣም አስቀያሚ ሰው ነሽ። ነገ ደግሞ የእጅሽን ታገኛለሽ። ነገ ዋጋ ትከፍበታለሽ። ለሁሉም ነገር፣ ለሁሉም ጊዜ አለው። ሁሉም በጊዜው ሲሆን ታያለሽ። እና አብርሽ ችልሽ ከህይወትህ ለአንዴና ለመጨረሻ ጊዜ አስወጣት፣ ወይ ደግሞ ጠቅልላት፣ አለቀ። ሩታ ግን ሁሌ ከእነሱ ጋር እየተገናኘሽ እናትሽ ቤት እንኳን ማረፍ ካልቻልሽ እናትሽ ጋር ሆነሽ ይህን ፍቅር ሁሉ እየሰጡሽ ከእነሱ ጋር ደስተኛ መሆን ካልቻልሽ መቼም ደስተኛ ልትሆኛ አትችም። ከዚህ በኋላ እድሜ ልክሽን እያለቀሽ ነው የምትኖሪ። ምን ያደርግልሻል? እንደዚህ አይነት ኑሮ ምን ያደርግልሻል? እንደዚህ አይነት ፍቅር ምን ያደርግልሻል? እንደዚህ አይነት ትዳር? እንዴ! ስንቴና ያነባሽው? ስንቴና ያለቀሽው? የእውነት በቃ በእርግጥ ፍቅር ማለት ደስ የሚል ስቃይ ነው። ስቃይም አለበት። ኑሮ ህይወት ነው በቃ የሚኖር ህይወት ማጣትም፣ ማግኘትም፣ መደሰትም ሁሉም ነገር። አንቺ ግን ከደስታሽ ይልቅ ሐዘንሽ፣ እንባሽ፣ ለቅሶሽ ነው የበዛው። ስለዚህ እንደዚህ ለሆነ ትዳር እንደዚህ ለሆነ ህይወት ምን አጨናነቀሽ? እማትጂ እማትተየው ሁሉን ነገር በቃ ሁሉ ነገር በጊዜው ይሆናል። እንዴ ሄርሜላን ማግኘት አይጠበቅብሽም። በእኔ ብሎክ አርጌ በቃ የሆነ ከቻልኩ እንደውም የሆነ ማለት ንቅ አርጊያት ማለት ነው። በወረውራት ሩታን ቢያደርገኝ እንደዛ ነበር ማድረጋት ወይም ደግሞ በቃ ከእሷ ጋር ለምንድ ነው የምቃጠለው? የእሷን በቃ እንደዛ መቆጣት፣ መናደድ፣ መበሳጨት እኮ ሄርሜላ አውቃ እየተቅለሰለሰች አንገቷን እየደፋች ምናምን ማለት ነው። ጥሩ ሰው ነው የምትመስለው። የምሬ ነው እላቸው ምንም ማታቅ፣ ምንም አደርጋ ማታቅ። አረታው ግን በጣም ተጫወቱብሽ፣ በጣም ቀለዱብሽ፣ በጣም አሾፉብሽ፣ በጣም ሙድ ያዞብሽ። ለነገ የህይወትሽ አታስቢም ወይ? እስኪ ላንቺስ ተይው፣ ለልጅሽ አታስቢም ወይ? ጤነኛ ልጅ መውለድ አትችም ወይ? ጤነኛ ልጅ መውለድ አትፈልጊም ወይ? እና አብርሽ ወይ ሄርሜላን ምረጥ ወይ ሩታ ምረጥ። እርግጠኛው ሆኝ የምነግረው ነገር ሄርሜላ ሊመርጣት አይችልም። ነገ አንተ ለእርጉዝ ሴት ለነፍሰ ጡር ሴት ያራራሽ ሴት ለእኔ ትራራልኛለች፣ ለእኔ ጥሩ ፍቅር ትሰጠኛለች፣ ለእኔ ትዳሬት ህይወቴ ትሆነኛለች ብለህ ልታስብ ትችላለህ። ኖ ኔቨር ኔቨር ኤቨር አይሆንም። ምንም እችል ለሴት ልጅ ርኅራኄ የሌላት ማለት ነው። ሁላችን እርስ በርስ እኮ ብንተጋገዝ ብንደጋገፍ እዚህ ሁሉ አንደርስም ነበር። የምር ይችን ዝሙተኛ አሽቃባጭ ሰው መሳይ እየደገፋችሁ እያበረታታችሁ ምን ያህል ቦታ ላይ እንደሰቀላችሁ አትዩ። ተያቸው በቃ። የእውነት ውጪ ከህይወታቸው አንቺ በማንም ሰው ደስተኛ ሰው ማንም ሰው ለአንቺ ደስተኛ አይደለም። ሩታም አልተመቸሻትም፣ አብርሽም አልተመቸሽው፣ እኛም አልተመቸሽንም። የራሽን ኑሮ ብትኖር የራሽን ትዳር ብትመሪ የራሽን ፍቅረኛ ይዘሽ ብትመጭ እኛ የሚለምንሽ ወንድ አለ በነገራችን ላይ ፍቅር አሳይተሹ ጥሩ ጊዜ ጥሩ ቆይታን ያደረግሽ ለነገሩ ካዲ ነሽ እኮ አንቺ እኮ ምንም ሳይመስልሽ ለስንት ዓመት አብሮሽ የነበረው ሽን ፍቅረኛሽን ትተሽ ክደሽ ከአብርሽ ጋር የምትለጣጠፊ በጣም ልጥፍ። የእውነት በቃ የሚበቃሽን ነገር አግኝተሻል። በቃ ፈልገሽ ነበር ፈምሰሻል። ያኔ ማን ያቅሽ ነበር? ማንም አያቀሽም ነበር። ጋጠ ወጥ ረኔ። ክፉ ቃል መናገር አልፈልግም። ለማንኛውም ሁሉም የእጁን ያገኛል። ታያለሽ፣ ነገ ዋጋሽን ታገኛለሽ። እኔ ለሩታን መልእክት ማስተላል በቃሽ። በቃ ከዚህ በላይ ጅል አትውኝ ከዚህ በላይ ሞኝ አትውኝ ከዚህ በላይ በግ አትውኝ። በቃ እየተተላልሽ እየተጎተትሽ ሄድ አይጠበቅብሽ። ቤትሽ ቁጭ በይ። ከእናትሽ ከአባትሽ ጋር ጥሩ ጊዜ አሳልፊ። ከቤተሰቦች ጋር በጣም የሚሳሱልሽ የሚወዱሽ ብዙ እህቶች አሉሽ። ከእነሱ ጋር ጊዜሽን አሳልፊ። ለልጅሽ አስቢ። ለራስሽ ጤንነት፣ ለደህንነት ብቻ አስቢ። አብርሽ ሄደ፣ መጣ፣ ቀረ ምንም አይሰራልሽም። በዚህ ሰዓት ምን ያደርግልሻል እንዴ? በዛሬ በጭንቅ ጊዜሽ፣ በጭንቅ ሰዓትሽ አብሮሽ ያልሆነ ሰው ምን ያደርግልሻል? በቃ ወደ ራስሽ ተመለሽ ይሄ ነው መልእክቴ ሄርሜላም አብረሽም ታያለሽ አብረሽ የሩታ ነው መቼ የማይለያዩ አንቺ ብቻ አፍሽን ከፍተሽ በዛው ትቀሪያለሽ ተንጋለሽ ነው የምትቀሪው የምሬ ነው እናመሰግናለሁ የእናንተን ሀሳብ አስተያየትም ጨምሮበት እወዳችኋለሁ